ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳቸው የሮሃ ቲቪ ተከታታዮች የሚያዚያ 22 ቀን 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል በጎጃም ቀጠና ብልጽግና የመንግስት ሠራተኛውን ደሞዝ ሲከለክል የጎንደር ወሎ ፋኖች ደግሞ በዘመቻ አንድነት ድል እየቀናቸው ነው የጦር ግንባር መረጃዎችን ይዘናል በናዝሬት ከተማ ወጣቶች በአገዛዙ እየታፈሱና ከፍተኛ ገንዘብ እየተጠየቁ መሆኑን ቢቢሲ አረጋግጧል ቋሚ ሲኖዶስ ከሰሞኑ አነጋጋሪ የነበረውን አስተምህሮ በሚመለከት ልዩ ልዩ ውሳኔዎችን አሳልፈዋል ደብረ ጽዮንንና ጌታ ሰዎቻቸውን እንዲሁም 18 ከፍተኛ የትግራይ አመራሮችን ጨምሮ በዘር ማጥፋት ወንጀል 64 ሰዎች ተከስሰዋል። አዲስ ጦርነት እየመጣ ነው ተብሏል። ትሰሙታላችሁ። ሩሲያ የሰላም ስምምነቱ ከዩክሬን እንጂ ከአሜሪካ ጋር መደረግ የለበትም ስትል አሳውቃለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎችን እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎጃም ቀጠና ብልጽግና የመንግስት ሰራተኛውን ደሞዝ ሲከለክል የጎንደር ወሎ ፋኖች ደግሞ በዘመቻ አንድነት ድል እየቀናቸው ነው። በአማራ ክልል ሰሜን ጎጃም ዞን ውስጥ የሚገኙ የመራዊ ከተማ አስተዳደር፣ ሰሜን ሚጫና ደቡብ ሚጫ ወረዳ ያሉ የመንግስት ሰራተኞች ደሞዛቸው ከታገደ ወይም ከተቋረጠ ሶስተኛ ወሩን አስቆጥሯል። ይህም የሆነበት ምክንያት ደግሞ አብይ አህመድ በክልሉ ያሉ ሚሊሻዎችን ደሞዝ መክፈል የሚችልበት አቅም ስላጣ በጀቱን ወደ ሚሊሻ መዞሩን ተከትሎ በወረዳው የሚገኙ የመንግስት ሰራተኞች ለችግር እንደተጋለጡ እንዲሁም በአካባቢው ካነጋገርናቸው የመንግስት ሰራተኞች መካከል በኑሮ ውድነት ምክንያትና ደሞዝ ባለማግኘታቸው የሚበሉት የሚጠጡት አጥተው ህይወታቸውን መምራት አቅቷቸው በረሀብ እየሞቱ ያሉ ሰራተኞች እንዳሉ የአማራ ፋኑ በጎጃም አንደኛ ክፍለ ጦር አሳውቋል። ከአብይ አህመድ ተላላኪ ካድሬዎች በስተቀር በዓልን በአግባቡ ማክበር ተስኗቸው በሀዘን ውስጥ ነው እንዳለፉም ተመላክቷል። በተጨማሪም የአገዛዙ ኃይል በገባባቸው ወረዳዎች ዝርፊያውን አጠናክሮ የቀጠለ ሲሆን፣ ሰሜን ሜጫ ወረዳ ዳጊ አንደኛና ሁለተኛ ደረጃ ትምህርት ቤት ሙሉ ንብረቶች የተዘረፉ ሲሆን ከእነዚህም ውስጥ ኮምፒውተሮች ተዘርፈው በምዕራቢና ባህር ዳር ውስጥ ለግለሰብና የጽፈት መሳሪያ ስቴሽነሪ ማከፋፊያዎች በእጃዙር የብልጽግና ሰዎች እየሸጧቸው እንደሆነ ተገልጿል በሌላ በኩል ወሎ ቤተ አማራ ግንባር ተጠናክሮ በቀጠለው ዘመቻ አንድነት ራስ አሊ ክፍለጦር ውጫሌ ከተማና በዙሪያው ታላቅ ጀብድ በመፈጸም ድል ተጎናጽፏል የአማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር ራስ አሊ ክፍለጦር ፋሽስቱ የብልጽግና አገዛዝ ሚያዚያ 21 ቀን 2017 ዓ ምት ውጫሌ ከተማ ህዝብ ሰብስበው እንደተለመደው የውሸት ፕሮፓጋንዳውን ሊነዛ ቢያስብም ፋኖቹ ከተማው ድረስ ሰርገው በመግባትና በከተማው ዙሪያ በከፈቱበት ማጥቃት በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ያሰበውን ሳያሳካ ሸሽቶ ወደ መጣበት እንዲመለስ አድርገውታል። በተጋድሎ ራስ አሊ ክፍለ ጦር ሁለተኛና አራተኛ ሻለቆች ብርቱ ትንቅንቅ ያደረጉ ሲሆን የነበልባሎቹን ክንድ መቋቋም ያቃተው የብልጽግና ኃይል ንጹሐንን ኢላማ ያደረገ የከባድ መሳሪያ ጥቃት በመፈጸም ትምህርት ቤት ሲማሩ በነበሩ ህጻናት ላይ ከባድ ጉዳት አድርሷል። በተመሳሳይ የተጋድሎ መረጃ ዛሬ ሚያዝያ 22 ቀን 2017 ዓ ም ከቀኑ 10 ሰዓት ገደማ የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር ነብዩ አሳመነው ብርጌድ ድንዛዝ ቀበሌ ለምሳሌ ከማክሰኘት ከተማ ወደ ድጎማ ከተማ ሲጓዝ የነበረ የአገዛዙ ደንገጡር ሰራዊት ላይ ከፍተኛ ኪሳራ ደርሳለች። አገዛዙ በዙ 23 የታገዘ ከፍተኛ ቁጥር ያለው ኃይል ከጥንቃቄ ጋር ለመንቀሳቀስ ቢሞክርም በፊት አውራሪ ሻምበል ሙሉ ሰውና ቆራጥ ልጆቹ በደረሰባቸው ቅስፈታዊ ምት ከመኪና ወርዶ እንኳን መከላከል ሳይችሉ በተጫኑበት መኪና ተደምስሰዋል። ውጊያው ላይ ከፍተኛ አመራሮችን ጨምሮ ከ22 በላይ የብልጽግና ኃይል ሲደመሰስ፣ ቁጥራቸው በውል ያልታወቀ የአገዛዙ አመራሮች ቁስለኛ ሆነዋል። በናዝሬት ከተማ ወጣቶች በአገዛዙ እየታፈሱና ከፍተኛ ገንዘብ እየተጠየቁ መሆኑን ቢቢሲ አጋለጠ። ከሁለት ሳምንት በፊት ጀምሮ በኦሮሚያ የተለያዩ አካባቢዎች ወጣቶች ከመንገድ እየታፈሱ መሆናቸውን ወላጆች ወጣቶችና ፖለቲከኞች በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ ነው። ሮሃም በትላንትናው ዕለት የናዝሬት ከተማ ነዋሪዎችን አናግራ አፈሳውን ጨምሮ በከተማዋ የሚፈጸሙ ሌሎች ግፎችን ዘግባ ነበር። በዛሬው ዕለት ደግሞ ቢቢሲ አነጋገርኳቸው ያላቸውን የከተማዋ ነዋሪዎችን በግዳጅ የታፈሱ ወጣቶችን እንደሚያውቁና እነርሱም ባለባቸው ስጋት የተነሳ ድንገት ከተያዝን በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። ቢቢሲ ከአዲስ አበባ 100 ኪሎ ሜትር ያህል ርቃ በምትገኘው በናዝሬት ከተማ የሚገኝና ከመንገድ ላይ ታፍሰው ታጉረውበታል የተባለን አንድ መጋዘን ተመልክቷል። ይህ የማጎሪያ መጋዘን በመንግስት ባለቤትነት ስር ያለ ሲሆን በርካታ ወጣቶች በአዳራሹ አካባቢ ተሰብስበው ይታያል። የመጋዘኑ መግቢያ አካባቢ ሰዎች እንደቀርቡ ገመድ የተወጠረ ሲሆን፣ የኦሮሚያ ሚሊሻ የደንብ ልብስን የለበሱ የጸጥታ ኃይሎች ጥበቃ ያደርጉለታል። ከመጋዘኑ ውጪ ልጆቻቸው እዚያ መጋዘን ውስጥ የሚገኙ ቤተሰቦች እንዲሁም ባሎቻቸው የተያዙባቸው ሴቶች ተሰብስበው ይታያሉ። የተወሰኑ ሴቶች ጨቅላ ህጻናትን ያዘሉ ሲሆን፣ ሌሎች ደግሞ ለቤተሰቦቻቸው የሚሰጥ ውሃና ምግብ ይዘዋል። ቢቢሲ በዚህ የማቆያ መጋዘን አካባቢ አካባቢ ከተሰበሰቡ ሰዎች እንደተረዳው ወጣቶቹ ከመንገድ ላይ ከታፈሱ በኋላ በጸጥታ አካላት ወደዚህ ቦታ የመጡ ናቸው። በህዳር ወር የኦሮሚያ ክልል የአስተዳደር አካላትና የጸጥታ ኃይሎች ህጻናትና የአእምሮ ህሙማን ጨምሮ በርካቶችን የመከላከያ ሰራዊትን እንዲቀላቀሉ በሚል በግዳጅ እንደያዙ የኢትዮጵያ ሰብዓዊ መብቶች ኮሚሽን ይፋ ማድረጉ ይታወሳል። በአዳማ ነዋሪ የሆነና ለደህንነቱ በመስጋት ስሙን ከመናገር የተቆጠበ ወጣት ጓደኞቹ ከመንገድ ላይ ተይዘው መታሰራቸውን በመግለጽ እርሱም ስጋት እንደገባው ለቢቢሲ አፋን ኦሮሞ ተናግሯል። ከምሽቱ አንድ ሰዓት ከሆነ መንገድ ላይ አስቁመው ይወስዱሃል። ማንም ለምን እንደተያዝክ አይነግርህም። በመኪና ጭነው ይወስዱሃል ሲል ያለውን ሁኔታ ይገልጻልም። አክሎም ገንዘብ ካለህ ግን ከተያዝክም በኋላ የመለቀቅ ተስፋ አለህ ይላልም። ባለፈው ምሽት እንዴት እንደተረፍኩ እኔና ፈጣሪ ነን የምናውቀው። መያዝ ብቻ ሳይሆን ገንዘብ ትጠየቃለህ። እንድትለቀቅ የምትፈልግ ከሆነ ገንዘብ እንድትከፍል ትጠየቃለህ ሲል ይናገራልም። በቅርቡ ጓደኞቹ የደረሰባቸውንም በመግለጽ ሲያስረዳ፣ ሶስት ጓደኞቼን ሳርተር አካባቢ በቁጥጥር ስር አዋሏቸው። በአስር ሺዎች የሚቆጠር ብር ጉቦ እንዲከፍሉ ተጠየቁ በዚያም እነርሱን ለመልቀቅ የግድ ሶስት ሰዎችን መተካት ነበረባቸው። የእነርሱን ቦታ ከተማ ውስጥ ዞር ዞር ብለው ሌሎች ሶስት ሰዎችን ይዘው ካመጡ በኋላ ነው እነዚህን ሶስቱን የለቀቁት ይላል ቢቢሲ ያነጋገራቸው በአዳማ የሚኖሩ ሌሎች ወጣቶች፣ ድንገት በምሽት በጸጥታ ኃይሎች በቁጥጥር ስር ከዋልም በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። ይህ ስጋት የእነርሱ ብቻ ሳይሆን የቤተሰቦቻቸው መሆኑንም የተናገረው የናዝሬት ነዋሪ ወጣት ነኝ። ቤተሰብ መስርቻለሁ፣ ልጅ አለኝ። ከተያዝኩ በሚል ከፍተኛ ስጋት ውስጥ ነኝ። ስለዚህ ሰዎች በብዛት ከሚታፈሱበት አካባቢ ርቄ ለመንቀሳቀስ እንቀሳቀስ ሞክራለሁ። ገፍቶ ከመጣ በሚል ደግሞ የምንለቀቅበት ብር በኪሴ ይዤ እንቀሳቀሳለሁ፣ ይላለም። በናዝሬት ከተማ የጸጥታ ኃይሎች በቁጥጥር ስር የሚያውሏቸው ሰዎች ቁጥር ለእያንዳንዱ ጸጥታ አባልና ወረዳ አመራር ተተምኖ የተሰጠ መሆኑን እነዚህ ግለሰቦች ይናገራሉ። ቢቢሲ በአዳማ ከተማ የሚካሄደውን አፈሳ እንዲሁም በአስተዳደሩ ላይ ስለሚቀርቡ ውንጀላዎች በተመለከተ ምላሽ ለማግኘት ያደረገው ጥረት አልተሳካም። ለቢቢሲ አስተያየታቸውን የሰጡ የአዳማ ከተማ ነዋሪ አመራሮቹ ምን ያህል ሰዎች እንደሚጠበቅባቸው ተነግሯቸዋል። ስለዚህ ያገኙ ትን ያፈሳሉ። የተጣለባቸውን ኮታ ለመሙላት ሲሉ ጫማ በመጥረግ ስራ ላይ የተሰማሩትን ሊስትሮች ሳይቀር በቁጥጥር ስር ያውላሉ ብለዋል። ሌላ የአዳማ ከተማ ነዋሪ በበኩሉ በተለያዩ አካባቢዎች ከመንገድ ላይ የሚታፈሱ ወጣቶች ላይ ድብደባና የሰብአዊ መብት ጥሰት እንደሚፈጸም ይናገራል። ይህ አፈሳ ከናዝሬት በተጨማሪ በተለያዩ አካባቢዎች ተጠናክሮ የቀጠለ ሲሆን ከአፈሳ ለመሸሽ የሞከሩ ወጣቶች በሚሊሻ ጥይት ተመተው እንደሚሞቱም ተሰምቷል። ቋሚ ሲኖዶስ ከሰሞኑ አነጋጋሪ የነበረውን አስተምህሮ በሚመለከት ልዩ ልዩ ውሳኔዎችን አሳለፈ። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተክርስቲያናችን የነገረ ማርያም አስተምህሮ ውጪ በፍኖ ተጽርቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬው መደበኛ ጉባኤ በሰፊው ተወያይቶ ለመወሰን በያዘው ቀጠሮ መሰረት በጉዳዩ ዙሪያ ጥልቁ ውይይት አድርጎ ውሳኔ ማሳለፉን አሳውቋል። በውሳኔውም ፍኖ ተጽርቅ ጠቅላላ ማህበር በተለያዩ ጊዜያት ከቅዱስ ቤተ ክርስቲያናችን አስተምህሮ ውጪ በሚዲያው ያስተላለፈው የስህተት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 ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሀሳብ ጋር ለቋሚ ሲኖዶስ እንዲያቀርቡ ብሏል። ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምህሮ ውጭ የሰጡት እጸጽ ያለበት ትምህርት በሊቃውንቱ ጉባኤ በኩል በሚገባ ተመርምሮ ተጣርቶና ከመፍትሄ ሀሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ፣ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትሪያርክ ጠቅላይ ቤተ ክህነት ጽህፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተአቅቦ እንዲቆዩ ሲል ወ ተጠቅሏል። ብፁዕ አቡነ ፊሊጶስ የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ስላሴ መንፈሳዊ ዩኒቨርሲቲ ፕሬዚዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንቱ ጉባኤ ከቤተክርስቲያኒቱ ክርስቲያኒቱ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሀሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብም ተብሏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መገናኛ ብዙሀን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝርና ሁኔታ ከማህበሩ ጋር በተያያዘ አየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ በማለት ቋሚ ሲኖዶስ ወስኖ፣ የዕለቱ ጉባኤ በቅዱስነታቸው ጸሎተ ቡራኬ ተጠናቋል። ደብረ ጽዮንና ጌታቸውን እንዲሁም 18 ከፍተኛ የትግራይ አመራሮችን ጨምሮ በዘር ማጥፋት ወንጀል 64 ሰዎች ተከሰሱ። ደብረጽዮን ገብረ ሚካኤልን ጨምሮ 18 ከፍተኛ የትግራይ የፖለቲካና የጦር መሪዎች በፌዴራል መንግስት በተሾሙ 64 የጊዜያዊ አስተዳደር አመራሮችና ሰራተኞች ላይ ከጥቅምት 2013 ዓ.ም እስከ ጥቅምት 2015 ዓ.ም ድረስ በነበረው የትግራይ ደም አፋሳሽ ጦርነት የዘር ማጥፋት ወንጀል ፈጽመዋል በሚል ክስ ቀርቦባቸዋል። ሚያዚያ 21 ቀን 2017 ዓ.ም ለፌዴራል ለፌደራል ፖሊስ ኮሚሽንና ለጠቅላይ የምርመራ መምሪያ የቀረበው የጽሑፍ ክስ እንዳመለከተው የተጠቀሱት ተከሳሾች በጊዜያዊ አስተዳደሩ አመራሮችና ሰራተኞች ላይ የዘር ማጥፋት ወንጀል ፈጽመዋል። ክሱ የቀረበው በአቶ አበራ ንጉሥ የተባሉ የህግ ምሁርና ጠበቃ እንዲሁም ከጥቅምት እስከ ሰኔ 2013 ዓ ም በፌዴራል መንግስት በተቋቋመው ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ ሆነው ባገለገሉ ግለሰብ ነው። አሁን ላይ እኚህ ግለሰብ ከአብይ ጎን ያሉ መሆናቸው የሚታወቅ ሲሆን፣ ይህ የክስ እንቅስቃሴ የተጀመረውም ብልጽግና ከህወሃት ሰዎች ጋር መካረር ውስጥ መግባቱን ተከትሎ ነው። ታዲያ ይህ የሁለቱ ኃይሎች ፍጥጫ ወደ ጦርነት ማምራቱ አይቀርም የሚሉት አስተያየት ሰጪዎች የህወ ህወሀት እውቅና በምርጫ ቦርድ መከልከሉ፣ በሁለቱም በኩል ወልቃይትን የቁማሩ አካል ማድረጉ፣ ህወሀት ለብልጽግና አልገብርም ማለቱ፣ የትግራይ ሰዎች ከኤርትራ ጋር ከፋኖ ኃይሎች ጋር አብረው እየሰሩ ነው መባሉ ለጦርነቱ መነሻ ይሆናል ይላሉ። ሩሲያ የሰላም ስምምነቱ ከዩክሬን እንጂ ከአሜሪካ ጋር መደረግ የለበትም ስትል አሳወቀችም። ሞስኮ አሜሪካ የሰላም ስምምነቱ በቶሎ እንዲፈጸም ፍላጎት እንዳላት ትረዳለች፣ ነገር ግን የግጭቱ መነሻ ምክንያት እጅግ የተወሳሰበ በመሆኑ በአንድ ምሽት የሚፈታ አይደለም ሲሉ ቃል አቀባዩ ተናግረዋል። አሜሪካ በሰላም ስምምነቱ ዙሪያ ምንም መሻሻል ከሌለ ጉዳዩን ማሸማገሏን እንደምትተው ማስጠንቀቋን ተከትሎ ክሬምሊን በሩሲያ እና በዩክሬን ጦርነት ዙሪያ የሰላም ስምምነት ከዋሽንግተን ይልቅ ከኬፍ ጋር ሊደረግ የሚገባ ነው ብለዋለም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አሜሪካ የሰላም ስምምነቱን ለማደራደር የምታደርገው ጥረት አገራቸው እንደምታመሰግን ገልጸው የዋሽንግተን ጥረት ስኬታማ እንደሚሆን ተስፋ አደርጋለሁ ብለዋል። ፔስኮቭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በጉዳዩ ዙሪያ የሚቀርቡ ሀሳቦች ላይ ለመነጋገር ዝግጁ መሆናቸውን እና አሜሪካ በዚህ ሂደት ፈጣን ውጤቶችን ማግኘት እንደምትፈልግም እንረዳለን ብለዋል። በተመሳሳይ ጊዜ የዩክሬን ቀውስ መንስኤዎች በአንድ ጀንበር ለመፍታት በጣም ውስብስብ መሆናቸውን እንገነዘባለን። ከግምት ውስጥ መግባት ያለባቸው ብዙ ልዩነቶች አሉ ብለዋል። ቃል አቀባዩ የሰላም ስምምነቱ መጠናቀቅ ያለበት ከዩክሬን ጋር እንጂ ከአሜሪካ ጋር አይደለም ያሉት ፔስኮቭ በፑቲንና በአሜሪካው ፕሬዚዳንት ዶናልድ ትራምፕ መካከል አስፈላጊ ከሆነ ቀጥተኛ ግንኙነት መፍጠር እንደሚቻል ጠቁመዋል። ቃል አቀባዩ ፑቲን የሩሲያና የዩክሬን ጦርነትን ለመፍታት ለፖለቲካዊና ዲፕሎማሲያዊ መንገዶች ክፍት መሆናቸውን ገልጸው በጉዳዩ ላይ ግን ከኬቭ ምንም አይነት ምላሽ እየሰማን አይደለም ስለማለታቸው አናዶሎ ዘግቧል። አድማጅ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራቸው ከልብ እናመሰግናለን። ሰላም